ክብራን ተመልካቾቻችን ፕሮግራማችን ቀፌራ ፕሮግራም ተጀምሯል። እንግዲህ በዛሬው የቀፌራ ፕሮግራማችን ወደ እናንተ የምናስቃኘው ዝግጅታችን በዚህ የኮሪደር ልማት የተሰሩ ስራዎችን ወደ እናንተ እናስቃኛለን። እንደዚሁም የኮሪደር ልማቱ እንደ ድሬዳዋ አስተዳደር ያለው ኢኮኖሚካሊ ተጠቃሚነትን በተመለከተ ወደ እናንተ እናደርሳለን። የፈጠረውንም የስራ እድል እናያለን፣ እንመለከታለን ወደ እናንተ እናስቃኛችኋለን። በኮሪደር ልማቱ እንግዲህ በርካታ የስራን ባህልን ከመቀየር ጀምሮ በርካታ ለውጦችን ያመጣ ስራ ነው። እንግዲህ በአጭር ጊዜ እንደዚህ ፕሮጀክቶች እንደሚጠናቀቁም ያሳየ ፕሮጀክት ነው የኮሪደር ልማት። እንግዲህ በተለያዩ ሳይቶች እንሄድና የተሰሩ ስራዎችን እንጎበኛለን። አብሮነታችሁ ከድሬዳዋ ቴሌቪዥን ጋር እንዲሆን እንጋብዛለን። መልካም ቆይታ። ኮሪደር ቀየራቸው ከምንላቸው ነገሮች አንዱ የስራ ባህል ነው። ከድሮ እንደሚታወቀው ሰው አስራ ሁለት ሰዓት በኋላ ስራ የሚባል ነገር አይታወቅም አለ በኮንስትራክሽን እኔ እንኳን እዚህ አመራር ኩኝ ቆይቻለሁ እና ይህን ባህል ቀይሯል አሁን። ማታም ቀን ነው የሚሰራው የስ የነሱ የኮንስትራክሽን ላይ የሚሰሩት የስራ ባህል ብቻ ሳይሆን የእኛ የስራ ባህል ተቀይሯል። ይሄ ሰዎች አሁን አይተሽ ከሆነ በሁለት ሺፍት ይሰራሉ በሰው ሽፍት ይሰራሉ። ቀን የሚሰሩ አሉ ማታ እስከዚያ ይሄ አንዳንዶቹ እዛው እረፍት ወስደው ቀጣይ ስራ ይሰራሉ። ገበያቸው በከፍተኛ ሁኔታ ጨምሯል። እዛ የምታያቸው ማለት ነው። በጣም የሚገርመው ነገር ከገበያ ላይ ሙያተኛ ማግኘት እስኪያቅት ድረስ ድሮ እኮ በብዙ ባለሙያ በየቦታው ተቀምጦ ስራ የሚፈልግ ነው ያለው። በተጨባጭ እኛ ፕሮጀክቶች ስንገመግም እንዴት ይዘገያሉ ስንል የባለሙያ ጥረት ሁሉ እስኪገጥም ከፍተኛ የሆነ እንትናምቷል አንድ የስራ ባህል እንዳልኩሽ። ሁለተኛ እዛ የሚሰሩ ሰዎች የገቢ ምንጫቸው በገቢ ገቢያቸው በከፍተኛ ሁኔታ እንዲጨምር አድርጓል። ሌላኛው የኮሪደር ስራ ያስገኘው ፋይዳ ይሄ ሁሉንም የህብረተሰብ ክፍል የሚጠቅም ብዙ ጊዜ አይተሽ ከሆነ ሪዞርት ሆቴሎች ምናምን ይሰራሉ፣ ያው ገንዘብ ያላቸው ሰዎች ነው አደለ አክሰስ የሚያደርጉት ይሄ ሁሉንም እኩል ያደረገ ፕሮጀክት ነው። ደሃ ተኮር ነው ማለት፣ ብዙ ጊዜ በሚዲያዎችም ይነገራሉ። እኛ ስራ ደሃ ተኮር ነው፣ ምንም የሌለውንም ህብረተሰብ የሚነካ ነው። በተጨባጭ የምታየው ነው ማለት ከልጅ እስከ አዋቂ ድረስ ሁሉም ህብረተሰብ ክፍል እኩል የሚጠቀምበት ነው። ስለዚህ ይሄ አንዱ ከኮሪደር ያገኘ ነው ትሩፋት። እንደ ከተማ ደግሞ ለምሳሌ ድሬዷ አሁን ከሰላምም አንጻር ብዙ ስብሰባዎች ይካሄዳሉ፣ ብዙ አውደሪያዎች እዚህ ይካሄዳሉ። መጥተው ጠዋት መጥተው ተሰብስበው ማታ የሚሄዱ ሰዎች አሁን ጠዋት መጥተው ማታ ሄዱ የሚያዩት ነገር አለ፣ የሚቀመጡበት ምክንያት አለ። ድሬዷ አሁን በጣም አምራለች አይደል? ስለዚህ የሆቴሎች ገቢ ጨምሯል። ይሄ ያው ሰፊ ጥናት የሚፈልግ ቢሆንም ግን የሆቴሎች ገቢ ጨምሯል። አሁን ሆቴሎች አልጋዎች በጣም ቢዚ ናቸው። ይሄ ለማየት በቃ ድሬዳዋ አንዱ ለቀን ቆይቶ አይቶ ለመሄድ ይፈልጋል አይደለም። ስለዚህ ኮሪደር አንዱም በቱሪዝም ሆቴልና ሆቴል አካባቢ ያለውን የገቢ እንቅስቃሴም የበለጠ ጥሩ አድርጓል የሚል እምነት አለኝ። ያው ዝርዝር ጥናት ይፈልጋል፣ ብርግጥ እሱ ነው። ስለዚህ እንደ አጠቃላይ ስናየው የኮሪደር ልማት ከተማን አንድ ከተማን በማዘመን ከተሞች ለነዋሪዎቻቸው ምቹ በመሆን ረገድ ከፍተኛ ሚና ነበራቸው። የስራ ባህልን ከመቀየር አንጻር ከፍተኛ ሚና ነበራቸው። የከተማ ነዋሪዎች ገቢን በማሳደግ ረገድም ትልቅ ሚና ነበራቸው ተብለው

እስኪ እዚህ ጋር ምን እየሰራክ ነው? ራስን አስተዋውቅስ። እቢት አሳሙርሳ ሻይ ቤት ስራ አለው። ከዛ እዛ የሚሸጠውን እዛ አስቀምጪ። አሁን አዲስ መንገድ ለመዝናኛ ለሚወጡት እዛ አሳሙርሳና ቦምቦሪ ነው ነው የምሰራው እሱን ለመሸጥ ነው ይዤ የወጣሁት። እዚህ ጋር በርካታ ሰዎች አሉ። በቀን በቀን ነው የምትመጣው እዚህ ጋር ለመሸጥ? አይ ለመቀመጥ። አሁን ደክሞኝ ነው እንጂ በጄ ይዤ ነው የሚዞረው። በተዋበ መልኩ ኮሪደሩ እንደዚህ ድምቅ ብሎ ሕብረተሰቡ እየተዝናናበት ሀሳብ የሚያንሸራሽርበት እየተከዘ እያስተዋለ የሚሄድበት የኮሪደር ልማት ነው። በጣም ውብ ሆኖ ነው የተሰራው። ይህ ኮሪደር እንግዲህ ከዚህ ከፊት ለፊቴ ፎቶ የሚነሱ አንዳንድ ሰዎች ይታዩኛል። እንደገና ደግሞ በሳይክልም የሚንሸራሸሩ ሰዎች ይታዩኛል። እንግዲህ እነዚህ እንግዲህ ይሄ ውብ የሆነ መንገድ የኮሪደር ልማት ኢኮኖሚካሊ ተጠቃሚነትን ከማጎልበትና የሀገርን ደረጃ ከፍ ከማድረግ አንጻር የተሰራው ስራ አመርቂ ውጤት በመሆኑ በርካታ ሰዎች እንደዚህ እንደምትመለከቱት እየመጡ እየተዝናኑበት ልጆቻቸውን እያንሸራሸሩበት ነው የሚገኙት ማለት ነው። ይህንንም ደግሞ ወደ እናንተ እናደርሳለን ትከታተሉን ዘንድ በአክብሮት እንጋብዛለን። ፕሮግራማችን ቀፌራ ፕሮግራም ነው። ተመልካቾቻችን፣ አድማጮቻችን ስለምትከታተሉን እጅግ አርገን እናመሰግናለን። ቀሪውም ደግሞ ሁሉንም የተሰሩ የኮሪደር ልማቶችን እየዞርን እየቃኘን ወደ እናንተ እናደርሳለን። አብራችሁን ቆዩ ያለሽ ሙሽሪት በዚህ በአማረ በተዋበ መንገድ ላይ ፎቶ ስትነሱ ነው ያገኘናቸው። መንገዱን አካባቢውን እንዴት አገኛቸው? አካባቢው እንግዲህ እንዳየነው ነው። በጣም የጸዳ ነገር እያየን አሪፍ ተለምተዋል። ማለቂያ ደርሷል። እንግዲህ እሱ ያብቃን። እሱን ለማየት እንግዲህ ያው እሱም የጎበኘ ይገኛል እዚህ ጋር። ይህም በማየታችን በጣም ደስ ብሎናል። እኛም አጋጣሚ መጣን እዚህ ደስታ ተከፈኝ እና እናመሰግናለን። መልካም ጋብቻ ይሆንላችሁ። አንዱም ቅድም እንዳልኩሽ አንዱም የዚህ የፕሮጀክት እንትን ከፍተኛ የሆነ የስራ እድል ፈጥሯል። እንደ ድሬዳዋ ብዙ ሰዎች በዚህ ስራ ላይ ትንሽ በቀን ከሚሰሩ ሰራተኞች ጀምረሽ እስከ ትልልቅ ባለሙያዎች ድረስ አክቲቭሊ 24 ሰዓት የሚሰራበት ስራ ነው። ስለዚህ ከስራ እድል ከመፍጠር አንጻር ትልቅ ሚና አለው። እንደ ማሳያ ለምሳሌ እንዳልኩሽ ድሮ 12 ሰዓት ምሽት ላይ ስራ የማይሰራበት አሁን ማታም በሽፍት እየተሰራ ነው። ድሮ ከነበረው ቁጥር አንጻር በከፍተኛ ሁኔታ የሰራተኞች ኢንቮልቭ እንትና ተሳትፎ ያደርጋሉ እዛ ስራ ላይ። ከዛ አንጻር ከፍተኛ የስራ እድል ፈጥሯል። ሁለተኛ አሁን አይተሽ ከሆነ ለምበሯን የሰራ ናቸው የሰራ ነው ኮሪደር ልማት ሱቆች አሉት፣ ካፍቴሪያዎች አሉት፣ የህፃናት መጫወቻዎች አሉት። እነዚህ ሁሉ አሁን ኦልሬዲ። የምድር ባቡርም ፕሮጀክት እያለቀ ስለሆነ አንድ ላይ ወደ ተግባር ይገባሉ። እነዚህ ሁሉ ሱቆች ወደ ስራ ሲገቡ ከፍተኛ የሆነ የሰው ሀይልን ወደ ስራ ያስገባሉ ማለት ነው። ሌላኛው እነዚህ ኮሪደር በሚያልፍባቸው አካባቢ ያሉ ሆቴሎች በከፍተኛ ሁኔታ መነቃቃት ተፈጥረዋል። ስለዚህ ድሮ ሲቀጥሩት የነበረው ሰራተኛ ቁጥር አሁን ምክንያቱም፣ አሁን ለምሳሌ ረምበሯን ብንወስድ እዛ አካባቢ ያሉ ሆቴሎች ያ መንገድ ጥሩ አልነበረም በፊት ብዙ ምቹ አይደለም። እዛ አካባቢ አሁን ሰው በጣም እዛ ጋ ይመጣል በእግር የሚንቀሳቀስ ያን ሆቴል ይጠቀማል። በፊት ከሚቀጥረው ሰራተኛ ብዛት በላይ አሁን እንትን እያደረገ ነው እና መንገዱ በራሱ የሚፈጥረው የስራ እድል አለ። ሰው ወደዛ ስለሚመጣ ማለት ነው ገበያ ሰውን ተከትሎ ነው የሚሄደው እና እንደ አጠቃላይ ድሬዳዋ ላይ ሰፊ የሆነ የስራ እድል ፈጥሯል። ክቡራን ተመልካቾቻችን አሁን የምገኘው ደግሞ በኮሪደር ልማት ከለሙ አካባቢዎች መሀል ከለምበሯን ተነስቶ ፉድ ኮምፕሌክስ ጋር የሚደርሰው መንገድ ዳር ነው የምንገኘው። ይህ አካባቢ እንግዲህ በርካታ የቢዝነስ ኤሪያዎች በስተቀኝ በኩል ይታየኛል። እንግዲህ ይህንን አካባቢና ሌሎችም ስለ ኮሪደር ልማቶች የሚያስረዱን እንግዲህ ኢንጂነር ያሲን አህመድ እዚህ አጠገቤ ነው የሚገኙት። ከእሳቸው ጋር ቆይታ እናደርግና ያሉትን ሁኔታዎች እንግዲህ ዞር ዞር እያልን እንቃኛለን። ቆይታችሁ ከሬዷ ቴሌቪዥን ጋር እንዲሆን እንመኛለን። እንግዲህ መልካም ቆይታ እሺ አመሰግናለው። ኢንጂነር ራሶትን እንግዲህ በድጋሚ ያስተዋውቁልኛል የስራ ድርሻውንና ራሶትን ራስዎትን ያስተዋውቁልኝ። ሳይት በርካታ የቢዝነስ ኤራዎች እንደተገነቡ እያየን ነው የምንገኘው እንደዚሁም ደግሞ ስለ ኮሪደር ልማቱ አጠቃላይ ሁኔታዎች የፈጠረውን የስራ አድል ስቲንገሩ እንደ ሀገር ማለት ነው። ኢኒሼቲቭ በክቡር ጠቅላይ ሚኒስትር የተጀመረው የኮሪደር ልማት ስራ ነው ማለት ነው። እንደዛም እንደ ድሬዳ ማለት ነው ሰፋፊ ስራ እየሰራን ነው የምንገኘው ማለት ነው። ራሳችን አቅም ማለት ነው ድሬዳው ወየት ማለት ነው ሰፋፊ ስራ እየሰራን ነው የምንገኘው ማለት ነው። አሁን የምንገኘው ሳይት ነምበር ዋን ሳይት ይባላል ማለት ነው። አጠቃላይ ሳይቱ አንድ ኪሎ ሜትር ነው ማለት ነው የሚሸፍነው ማለት ነው። ሳይቱ የሚያካትተው ያው ሪሳይክል አለው እግረኛ አለው ግሪነር ያለው መብራቶችም አለው ማለት ነው። ስማርት መብራቶች አሉ። ኮሪደር ልማት የሚያስፈልጋቸው ሁሉ አለ ማለት ነው። ያሟላ ነው ማለት ነው ሳይቱ ማለት ነው። በተጨማሪ ሳይቱ ላይ የተለያዩ የቢዝነስ ስንትኖች አሉ ማለት ነው። ካፍቴሪያዎች አሉ ማለት ነው። ጻላት መጫወቻዎች አሉ። የመኪና ቻርጂንግ ቦታዎች አሉ ማለት ነው። ስለዚህ አሁን ፈርስት ፌሱ የሲቪል ወርክ ስራዎች ሙሉ በሙሉ አልቋል። አሁን ካፌዎች ኦልሬዲ ማለት ነው ተገንብተዋል ማለት ነው። በቀጣይነት ደግሞ የሚሰሩ ስራዎቹ ማለት ነው ካፌ አካባቢ ላይ እዚህ ካፌዎች የምግብ ነው የሻይ ቡና ነው ምናምን የሱፐር ማርኬት ነው ምናምን እንትን ተደርጎ ማለት ነው ወደ ስራ የሚገባ ነው የሚሆነው ማለት ነው። እንደ ሀገርም ደግሞ ግሪን ሌጋሲ ተብሎ አንዱ የኤሌክትሪክ መኪና ነው ማለት ነው እንደ ሀገር እንትን እየተደረገ ያለው እንደዛም፣ ደግሞ የሚያስፈልገው የቻርጂንግ የመኪና ቻርጂንግ ቦታም ተሰርቷል ማለት ነው። እንደዛ ሱቆች አሉ ማለት ነው። ብዙ ሱቆች አሉ ሁለተኛ ሎት ላይ እየሰራና ያለው ማለት ነው። እሱም ፕሮጀክቱ ሲመረቅ ደሞ ወደ ስራ ይገባል ማለት ነው። አንዱ ኮሪደር አካባቢውን ማነቃቃት፣ ኢኮኖሚን ማሰደግ፣ ቱሪስትም ይስባል ማለት ነው። በእኛ አሁን ነምበር ዋን። ከዚህ በፊት በዚህ ሰዓት ማለት ነው ማንም በዚህ አካባቢ አይሄድም ማለት ነው። ስለዚህ አሁን ለምቶ ማለት ነው፣ ማህበረሰቡም እንደዚህ እየተነቃቃ ነው። አካባቢው በጣም ተነቃቅቷል። ኢኮኖሚካሊም እንትን ዋጋም መሬትም ራሱ ዋጋ ይጨምራል ማለት ነው። ስለዚህ ኮሪደር አንዱ ዓላማ ዴድ የሆኑ ኮሪደሮቹን የማነቃቃት ስራ ስለሆነ እንደ ሀገር ተጀምሮ ያው እኛንም እንትንም ወስደን እየሰራን ነው የምንገኘው ማለት ነው። እስኪ ወደ ቦታዎቹ እንሂድና የቢዝነስ ኤሪያዎቹ ላይ ይሄ ደሞ ያው አንዱ የድሬዳ ጸጋ ቡና አለ፣ ዋው ሎሚ አለ ማለት ነው። ሎሚ አለ፣ ቡና አለ። አርቲፊሻል እንትን ይሄ ናቹራል እንትኖቹን አዎ፣ እዚህ ውስጥ ሆነ ካፍቴሮች አሉ ማለት ነው። በተጨማሪ አቮካዶ አለ፣ ታች ደግሞ ሙዝ ምናምን አለ ማለት ነው አትክልት እና ፍራፍሬ ነው። ካፍቴሪያው አለ እዚህ። ስለዚህ እያንዳንዱ ነገር እዚህ ውስጥ ነው። ፈርኒቸር ይደረጋል። በኋላ ካፍቴሪያዎቹ ሲከፈት ፈርኒቸር ይደረጋል። እዚህ ናቹራል እንትኖቹ ውስጥ ተቀምጠ ሪፍሬሽ ታደርጋለህ ማለት ነው። በጣም ደስ የሚል ነው ሲከፈት። ብቻ ግንባር ቀደም ተሰለ። ስለዚህ አንዱ አንዱ ካፌ ነው ማለት ነው፣ ካፍቴሪያ ነው። ስለዚህ የኛ ማህበረሰብ እዚህ ኢንጆይን ሲያደርግ ፉል ኦፍ በሰኩሪቲ አንጻር በምናምን ምንም አይነት ስጋት አይኖራቸውም። ሙሉ በሙሉ ፕሮጀክቱ ሲያልቅ በካሜራ ነው፣ ካሜራ ሲስተሞች አሉ፣ ፖሊስ ስቴሽኖች አሉ። እያንዳንዱ ነገር ሰው ኢንጆ አርግቶ በፈለገው ሰዓት ነጻ ሆኖ ተዝናንቶ ከቤተሰቦች ጋር ከፍቅረኛው ጋር እንጆ አርግቶ በመፈለገው ሰዓት ወደ ቤት የሚሄድበት ሳብ ነው። ስለዚህ እንደዚህ ይመስላል። ሙዝ አለ ልዩ ነው። በጣም በጣም ደስ ይላል። እንዲሁ ሀሳብ ያለው ሀሳቤን ላሰላስል የሚልም መቶ ብቻውን ተቀምጦ ከተፈጥሮ ጋር አውርቶ እራሱን ዘና አድርጎ የሚሄድበት ነው። አንተም እንዳልከው እንግዲህ የቤተሰብ ወዳጅ፣ ጓደኛ፣ ፍቅረኛ ልጆች ይዘው መጥተው የሚዝናኑበት የሚገርም ቦታ ነው። ሲጠናቀቅ የሚሆነው ምን ያህል ጊዜ ይቀረዋል? አሁን ይሄ ለመጠናቀቅ ሙሉ በሙሉ አልቋል ፕሮጀክቱ ማለት ነው። አሁን ኦልሬዲ የካፍቴራዎቹ ህጻናት መጫወጫ ኦፒን አድርግቶ እንትን ማድረግ ነው እንጂ አሁን ካፍቴራ ነው ስራ ያልጀመረው እንጂ ሙሉ በሙሉ ፕሮጀክቱ አልቋል። ካፍቴራ ደግሞ ያው እቃዎቹ ማለት ነው፣ ፈርኒቸሮቹ ምናምን የሚያስፈልጉ በአጭር ጊዜ ውስጥ ገብቶ ለአገልግሎት ላይ ይውላል። አሁን ህግና ደንብ እያወጣ ነው ኮሪደር ላይ ታውቋል። ሰው ልጅ ሰው መሄድ ያለበት እግረኛም ለብቻ ተሰርቷል፣ የሳይክል ለብቻ ተሰርቷል። እሱ እንደተዘንቀ እስከጨረሰ ስንጨርስ ካፍቴሪያ ምናምኖቹ ወደ ስራ እናስገባለን እንጂ ሙሉ በሙሉ ፈንክሽናል ሆናል ፕሮጀክቱ ቆይቷል። ባለፈው በክብር ጠቅላይ ሚኒስትር የተመረቀው ሳይት ነው የኛው ሳይት እንደው ኢንጂነር፣ እዚህ ጋር ምን ትዛ ላይ መሰለህ እንደዚህ የተለፋበት የሚያምር ቦታ እንዳልከው የተለያዩ የጥበቃ ሲስተሞችና የህግ እንዳልከው የሕግ አሰራሮች ቢኖሩትም ሕብረተሰቡ ግን ራሱ ተንከባክቦ ራሱ ጠብቆ ማቆየት እንዲችል አጠቃቀሙ ምንድን ነው መምሰል ያለበት? እዚህ ጋር ያው አንደኛ የምናደረገው አንደኛው ማስተማር ነው የምናደረገው ማለት ነው። ያው አዲስ ነገር ነው ኮሪደር ማለት ስለዚህ አንዱ ኮሪደር የትራፊክ ሲስተማችንን የሚያስተካክልበት ነው። መጀመሪያ ጊዜ ሰው እግረኛ ሳይክል አንድ ላይ ነው ሚክስ ሆኖ የሚሄዱት ማለት ነው። አንኮሪደር ከተሰራ በኋላ ሰውም የራሱ እግረኛ አለው ሳይክል ለብቻ አለው ማለት ነው። እሱም ደግሞ ሰው ሶ እንድተነ ወደ ስራ እንዲገባ እያንዳንዱን እያስተማር ነው። ከዛ በኋላ ወደ ቅጣት እየገባን ማለት ነው። የምንሄድበት ይሆናል ማለት ነው በቀጣይነት። እንቀጥላለን ሌሎችንም ደሞ